ሹፌሩ በጣም ሲንገበገብ ተገሽታ ነበር ሰላም እንዴት ናችሁ ጠዋት ገና መንጋት ነው በጣም በሌሊት ሞቀስቅሻት ያው እዚህ ጋር ልጆቹ ተኝተዋሉ እሷ ደግሞ ልብሷን ቀየራ። እንግዲህ ልጆቹን ቀሰቀሰች። ከዛ በኋላ ጉዞ አለብን፣ ከባድ ጉዞ። በራችንን ዘጋጋን፣ ረፈደብንና በጣም ጉዞ ወደ ሸገር ነው፣ ወደ አዲስ አበባ። ከዛው መኪናችን ውስጥ ገብተን ጉዞ ጀመርን። ከዛው አፎሚን በጣም ደስተኛ ነበረች። በነገራችን ላይ እንግዲህ ጉዞ ትንሽ አድካሚ ነው። ፒስታ አለው። አዲስ አበባ ደረስን። እቺ ደግሞ ታክሲ ናት። ወደ መገናኛ፣ እዚህ ጋር ከባድ ችግር ተፈጠረ። ወደዚህ ታክሲ ተብሎ ልጅ በጣም መኪና ገሽቷት ነበረ። በጣም ያሳዝናል ብታዩ። ሹፌሩ በጣም ሲንገበገብ ተገሽታ ነበረ። እገጫልለም ስላለው በስተ በስተመጨረሻም ልጄን እግዚአብሔር አዳነልኝ። እንግዲህ ምንም አልሆነችም። ከዛ በኋላ ጉዞ መገናኛ ደርሰን ወካችንን ላጥላጥ እያለንየው ልጆቼ በደስታ ወክ በወክ በመገናኛው መንደር ላይ ይላል። እንደዚህ ነው እንግዲህ። ከዛው አሁን ጉዞ ታክሲ፣ ሌላ ታክሲ እንግዲህ ወደ ጉዞ ወዴት ነው ብትልኝ ሀያ ሁለት ሀያ ሁለት እዚህ ጋር በጣም ከልጅ ጋር በጣም ታክሲ ይከብዳል። ይኸው እየተጋፋን ነው፣ ታክሲው መጣ፣ ልንገባ ነው እንግዲህ ነው ዛሬ እንግዲህ ይኸው በስተመጨረሻም ሀያ ሁለት ደረሰን። ሀና እዚህ ጋር ትንሽ ዘግይታ ነበረ እሷን እስክትወርድ ጠብቀን ትንሽ ነው የቀረችን። ትንሽ እግር ጉዞ አለች። እሷን ደግሞ በፍጥነት ዜብራውን ላጥላጥ እያልን በስተመጨረሻም ደረስን ያሰብንበት ቦታ ድረስ። ደርሰናል። ሁኔታው ደስ የሚል ነው። ፋሚሊ እንግዲህ ያው ያዘዝንበት ቦታ ደርሰናል። በጣም አዳላጭ ነው። እንግዲህ ቦታው ላይ ስንደርስ ግን ባለሱቁ ከወር በፊት ያዘዝነው ባለሙያው የለም ነበረ እና እኛም ቁጭ ቁጭ ብለን እንጠብቀው ብለን ወንበራችንን ይዘን ቁጭ አለን። ይኸው ማለች እንግዲህ ቤቱን እንግዲህ፣ ፍሬም የለም እስኪ መጣ እንጠብቃለን ማለት ነው። እና ደስ ይላል። ሁሉም ተሰርተዋል። ዛሬ እንግዲህ ኮር በፊት የነበሩ ስራችንን ለመውሰድ ነው። ዲዲስ እንደሚሉ ቻሲና እናያዋለን። ስራውን ባንድ ላይ የሚሰማትን እንግዲህ እሷን ደግሞ ነያና ውድ ቤተሰቦቼ እንግዲህ ተጉዘን ተጉዘን ተጉዘን እዚህ ደርሰናል። ልናይ ራሱ የተሰራውን ላይ እኔ ጓጉቻለሁ። ኤፊ እየመጣ ነው

ከብዙ ድካም በኋላ እንግዲህ በስተመጨረሻም ዝንጥንጥ ፏ ፈሽ ብለናል። እንግዲህ እንደምታዩት ይኸው በጣም ደስተኛ ናት ሀናም። ልጆቼም ሽክርክርክርክር እያሉ እያብረቀረቁ ነው። እኛም ደግሞ ልብሳችንን ለብሰን አቤታኪያ ሽክርክሯ ራሱ ይዋት እስቲ ዋው የሚያሰኝ ዝነጣ ነው። እኔም ፏ ብዬ መጣው። እንዴ ዛሬ ያለ ነው ኤፍሬም አበሻ ጋ ነው እንግዲህ ጸደይን ጻ ሀያ ሁለት እንገኛለን። በጣም ደስ ብሎናል። እንደዚህ ውብ ሆነናል። እንግዲህ እንደዚህ ውብ ያደረገችን ደግሞ ሜርሲዬ ያለች እንግዲህ ሜርሲ እናታችን፣ በጣም ቴንኪው፣ ለማመስገን ያክል ነው ይሄን ቪዲዮ እንግዲህ የሰራ ነው እና በጣም ደስ ብሎኛል። ባለቤቴ ልጆቼ፣ እኔ እንደዚህ ወርቅ መስለናል። አቦ ወርቅ እንዳረክሽን ወርቁኝልን ብለናል እንግዲህ ፊዬም በጣም አመሰግናለሁ። ምንም ኮምፕሌንት ሳይቀርብ ነው እዚህ ጋር የምታየውንን ውበት ይዘን ያለ ነው እና ደስ ይላል። በጣም ነው ደስ ያለን። ያላየው ነን አይተናል። እግዜር ስጥልን ኤፍ ኤም እግዜር ስጥልን። በጣም ቴንኪዩ እግዜር ስጥልን። በጣም ነው ሰግደሽ ወዳጅ እይሽ ቴንኪዩ በናት ሽኔናት እግዜር ስጥልን። እ በስተመጨረሻም ሁሉን አጠናቀን ጓዛችንን ይዘን ጉዞ ወደ ወሊሶ ሰላም ያስገባን። ሰላማችሁ ባላችሁበት ብዝት ይበል። ሁሉን ያደረገ ፈጣሪ ይመስገን።